ውድ የሳሬም ቲዩብ መርሃግብር ተከታታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤው በዓልና ዳግመ ትንሣኤ በሰላም አደረሳችሁ። እንደ እግዚአብሔር መልካም ፍቃድ ዛሬ የምንነጋገረው ስለ ዳግመ ትንሣኤ ሲሆን ዳግመ ትንሣኤ ብለን ስናከብር ብዙዎች ጌታችን ድጋም የተነሳ የሚመስላቸዋሉ። ነገር ግን ቤተ ክርስቲያን ስለምን የትንሣኤን ሳምንት ዳግመ ትንሣኤ ብላ ታከብራለች የሚለውን እንነጋገራለን። አብራችሁን ስቆዩ፣ ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሆኑ እንላለን። ሰናይ ቆይታ። ሲነጋገሩ ኢየሱስ በመካከላቸው ቆመ ሰላም ለእናንተ ይሁን አላቸው። ነገር ግን ደነገጡና ፈሩ፣ መንፈስ የሚያዩ መሰላቸው። እርሱም ስለምን ትደነግጣላችሁ? ስለምንስ ሀሳብ በልባችሁ ይነሳል? እኔ ራሴ እንደሆንክ እጆቼና እግሮቼን እዩ፣ በእኔ እንደምታዩት መንፈስ ሥጋና አጥንት የለውም። እኔ እንዳሳችሁ ይዋላቸው ሉቃስ ምዕራፍ 24 ከቁጥር 36 እስከ 39 ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ በስምንተኛው ቀን በእለተ እሁድ ደቀ መዛሙርቱ አይሁድን ፈርተው በተሰበሰቡበት ዝግቤት ሰላም ለእናንተ ይሁን ብሎ ዳግም ስለተገለጠ ዳግመ ትንሣኤ ተብሏል። ጌታችን ኢየሱስ ክርስቶስ ስለምን ዳግም ተገለጠ? አንድም ለሐዋርያው ቶማስ ትንሣኤውን ለማሳመን የጌታችንን ትንሣኤ ቶማስ ስለተጠራጠረ ጌታችን ቶማስ በተገኘበት ዝግ ቤት ተገልጦ ለቶማስ ና ወደ እኔ የተቸነከረውን እጅና ጎኔን ዳሰስ ብሎታል። ቶማስም የተቸነከረውን እጁን አይቶ የተወጋውን ጎኑን በእጁ ዳሶ የጌታችንን ትንሣኤ አምኗል። ሀገረ ስብከቱም በህንድ ስለነበረ ተጋድሎውን የፈጸመው እንዲሁ ሰማዕትነት እየተቀበለው በህንድ ነው። ያቺ የጌታችንን ጎኔ ዳሰሰች እጅ ሳት በሰብስ ከታቦት ጋር በመንበሩ ላይ ተቀምጣለች። እስካሁን ድረስ የህንድ ሊቀ ጳጳሳት ሲሾም በዛ እጅ ተመርጦና ተባርኮ እንደሚሾም አንዳንድ ሊቃውንት ይናገራሉ። አንድም ሰንበትን ሊያጸናልን ጌታችን ዳግም ተገለጠ። የአይሁድ ሰንበት እግዚአብሔር 22 ፍጥረታትን ፈጥሮ ያረፈባት እና እረፉባት ብሎ ያዘዘን ሰንበት ቀዳም ወይም ቀዳሜ ናት በአዲስ ኪዳንም ጌታችን የተጸነሰባት ከሙታን መካከል የተነሳባት እንዲሁም ደግሞ ለማጽናት ሁለተኛ የተገለጠባት መንፈስ ቅዱስ የወረደባት እና ሐዋርያት ከመጀመሪያዎቹ ክርስቲያኖች ጋር በህብረት ሆነው መንፈሳዊ ስራዎችን የሚሰሩባት ቀን እለተ እሁድ ነበረች ቤተ ክርስቲያናችን ለቀዳሚ ቀዳሚ ሰንበት ለእሁድ ደግሞ ሰንበተ ክርስቲያን እያለች ለሁለቱም ቀናት እኩል ታከብራቸዋለች ጌታችንም ይህችን ቀን እረፍትነቷን ለማጽናት ሁለተኛ የተገለጠባት ቀናት። እረፍት ስንል ስራችንን ትተን ቁጭ ብለን የምናሳልፈው ማለት አይደለም። እንደውም ከማንኛውም ቀን በላይ አብዝተን መንፈሳዊ ስራዎችን የምንሰራባቸው ቀናት ማለት ነው እንጂ ምትሀት አለመሆኑን ለማስረዳት ጌታችን ዳግም ተገለጠ። ኢየሱስ ክርስቶስ ምታት እንዳልሆነና ቀድሞ የተዋሃደው ስጋና መለኮት ፍጹም ሰው ፍጹም አምላክ መሆኑን ለማስረዳት ለሁለተኛ ጊዜ ተገልጦላቸዋል። በዝግ ቤት መግባቱ ደግሞ መለኮት እንዳልተለየውና ስጋ ብቻ እንዳልሆነ ለማስረዳት ነው። የዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹን ዘግተው ሳሉ ኢየሱስ መጣ በመካከላቸውም ቆመ፣ ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹንም ጎኖቹንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካቸዋለሁ አላቸው። ይህንን ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችሁላቸው ሁሉ ይቅርላቸው፣ የያዛችሁባቸው ተይዞባቸዋል አላቸው። ነገር ግን ከአስራ ሁለቱ አንዱ ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ሌሎቹ ደቀ መዛሙርቱ ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት የእጆቹንም ካላየው፣ ጣቴንም በችንካሩ ምልክት ካላስገባው፣ እጆቼንም ከጎኑ ካላስገባው አላምንም አላቸው። በስምንተኛው ቀንም ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከእነርሱ ጋር ነበር። ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆመ። ሰላም ለእናንተ ይሁን አላቸው። በዚያም በኋላ ቶማስን፣ ጣትህን ወደዚያም ጣና፣ እጆቼን ጎኔንም አግባው፣ ያመንክ እንጂ ያላመንካቱን አለው። ቶማስም ጌታዬ፣ አምላኬ ብሎ መለሰለት። ኢየሱስም ስላየኸኝ አምነካል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። አንድም ዳግም ማለት ሁለተኛ ማለት ነው። ጌታ ሁለት ጊዜ አልተነሳም። ዳግም የተባለው የትንሣኤው ሥርዓትና ቃል እግዚአብሔር በዚህ ቀን ስለሚደገም ነው። ሁለት ፈጸም ነው ይባላል። ይህም ስያሜ ደግሞ የፋሲካን በዓል አከበርን፣ ስርዓቱም ዛሬ ፈጸምን ለማለት ነው። ሶስተኛ አግቦተ ግብር ይባላል። በዮሐንስ ምዕራፍ 17 ከቁጥር አንድ ጀምሮ በተገለጠው መጽሐፍ ቅዱሳዊ ቃል መሰረት ጌታ አባ ወአቡየ ግብር ወዘሀብ ከኒፈጸምኩ ያለውን መዘምራን በቅዳሴ ማጠቃለያ አካባቢ ስለሚዘምሩት ነው። ቶማስ ስለምን ተጠራጠረ? መጠራጠሩስ ስለሁለት ነገር ነው። አንደኛ ሰዱቃዊ ስለነበረ ሰዱቃውያን ደግሞ ትንሣኤ ሙታም የለም ብለው የሚጠራጠሩ ናቸውና ሳላይ አላምንም ብሎ ነበረ። ብርሃነ ትንሣኤውን የገለጸልን አምላካችን ለብርሃነ እርገቱ በሰላም ያድርሰን። ስንክሳር፣ ግንቦት ቦታ አራት ሊቀጳጳሳት አባ ዮሐንስ እስክንድርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አራት በዚህች ቀን ለአባቶች ሊቃነ ጳጳሳት 29ኛ የሆነው የእስክንድሪያ ሊቀጳጳስ አባ ዮሐንስ አረፈ። እርሱም ከእስክንድሪያ ሀገር ነው። ከታናሽነቱም በአስቄጥስ በአባ መቃርስ ገዳም መንኩሶ በተጋድሎ ኖረ። በእርሱ አስቀድሞ የነበረ አባ አትናቴዎስም ባረፈ ጊዜ አዋቂዎች፣ ኤጲስቆጶሳት፣ ሕዝቡም ሁሉ መረጡት። ወስደውም በግድ ተሾም አሉት። እርሱ ግን አልፈለገም። የክርስቶስን መንጋ እንዳይተው ሌላ ተሾሞ በክርስቶስ መንጋዎች ላይ ጥፋት እንዳያመጣ ብዙ ልመናዎች ለመኑት። አዋቂዎች ኤጲስቆጶሳትና መምህራን ሁሉ አጽንተው ሲለምኑት ባየ ጊዜ ፈራ። ይህም በክብር ባለቤት በጌታችን ኢየሱስ ክርስቶስ ፍቃድ ይሆንን ብሎ አሰበ። ከዚህ በኋላ ሊቀጵጵስና ሾሞትና በወንጌላዊ ማርቆስ ወንበር ላይ ተቀመጠ። ስለ መንጋዎቹም ጥበቃ አሰበ። ደግሞ ስለ ትምህርት መጽሐፍት ስለማንበብ በቀናች ሃይማኖትም የሚያጸናቸው ሆነ። ምሁራን ካህናትም ኢጲስቆጶሳት አድርጎ ሶማቸው በዚህ ወራት ስሙ ዘይኑን የሚባል እግዚአብሔርን የሚፈራ ደግፍ ንጉስ ነበረ ይህንንም ቅዱስ ስለረዳው ስልጣኑ በሀገሮች ላይ ተዳረሰ የቀናች ሃይማኖትም በግብፅ ሀገሮች ሁሉ ተዘረጋች በዚህ ወራት ስንዴና ወይን ዘይትም የተሞሉ ብዙ አንቅቦዎችን ለአብያተ ክርስቲያናት እና ለገዳማት ለፍላጎታቸው ንጉስ ዘይኑላ ለዚህም አባት ዘመኑ ሁሉ ጸጥታና ሰላም ሆነ። ጌታችንም በስራው ሁሉ ተደሰተለት። ከዚህ በኋላ በቸርነቱ ጎበኛውና ጥቂት ታመመ። በሹመቱም ስምንት ዓመት ከኖረ በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ አሚን።